ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ኢትዮፎከስ ነው። በወቅታዊ ጉዳዮች ላይ ከግንባር ዝርዝር መረጃዎችን ሊያደርሰን የአማራ ፋኖ በጎንደር አንድነት ቃል አቀባይ ፋኖ ዮሐንስ ንጉሱ በመስመር ላይ ይገኛል። ሰሞኑን በተለያዩ አካባቢዎች የተጀመረውን የአንድነት ዘመቻ በተመለከተ ዝርዝር የግንባር መረጃዎችን እንዲሁም ደግሞ በተጨማሪ ወቅታዊ ጉዳዮች ዙሪያ አጭር ማብራሪያ ሊሰጠን መስመር ላይ ይገኛል። የተከታተላችሁ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። ጤና ይስጥልን ፋኖ ዮሐንስ ጤና ስልንበለጠ መልካም አመሰግናለሁ። እንግዲህ በተለያዩ ጉዳዮች ላይ አስተያየት ለመስጠት በመስመራችን ላይ ስለተገኘ መረጃዎችንም እንዲሁም ደግሞ የግንባር ዝርዝር ውሎ መረጃዎችንም ለማጋራት ፈቃደኛ ስለሆንኩ በአድማጭ ተመልካቾቻችን ስም በድጋሚ አመሰግናለሁ። እንደው ለመሆኑ ዘመቻ አንድነት በተመለከተ በሁለት ቀናት በእናንተ ቀጠናዎች ያሉት የአውደውጊያዎች ምን ይመስላሉ? ከዚህ ጋር የተያያዙ ዝርዝር መረጃዎችን አስቀድመ ብታደርሰን። አመሰግናለሁ በለጠ፣ እንደሚታወቀው መጋቢት አስር በትላንትና ሁለት መጋቢት አስር ሁለት ሺ አስራ ሰባት ዓመተ ምሕረት በአራቱም የአማራ ግዛቶች የሚገኙ የፋኖ መዋቅሮች እና የፋኖ ኃይሎች ለአንድነት ሲባል ለነፃነት ሲባል ለወደ ወደ ውጊያ ገብተው ውጊያ እንዲያደርጉ በጠላት ላይ እኩል አፈሙዛቸውን እንዲያዞሩ በተጠየቀው ጥያቄ መሰረት የአማራ ፋኖ አንድነት በጎንደር በጎንደር ቀጠና አውደ ውጊያዎችን በማድረግ የአንድነትና የነጻነትን ጥሪ ተቀላቅሎ በርካታ ድሎችን ማስመዝገብ ተችሏል። በተለይም በትናንትና ሁለት እንደሚታወቀው በደቡባዊ የጎንደር ቀጠና ማለትም የሜጀር ጀነራል ባንታ ባተ ኮር ወይም አንደኛ ኮር አካል የሆኑ አምስቱ ክፍለ ጦሮች የተሳተፉበት አውደ ውጊያ ሰፋፊ ቀጠናዎችን ሸፍኖ በርካታ ድሎች የተመዘገቡበት፣ ጠላት የተደመሰሰበት፣ ቁስለኛ የሆነበት፣ ከጥቅምጭ የሆነበት፣ ምርኮ የተገኘበት፣ ከተሞች የተያዙበት ወረዳ ጭምር እንደዚሁ እንድና አንበሳሜ ከተሞችን የተቆጣጠርንበትን ድሎች እንደ አዲስ ዘመን ላይ ጠላት አመራሮችን ጨምሮ ድባቅ የተመቱበት አውደ ውጊያ በአለምበር፣ በጋሳይ፣ በአንበሳሜ፣ በወረታ አጠቃላይ በቀጠናው በአዲስ ዘመንን ጨምሮ ከፍተኛ ተጋድሎ ተደርጓል። እንዲሁም በማዕከላዊ የጎንደር ቀጠናም የተደረጉ ውጊያዎች በድምሩ በትናንትናው እለት የጠላት ኃይል ሶስት መቶ አርባ አምስት የጠላት ኃይል የተደመሰሰ የነበረ መሆኑን መረጃ አውጥተናል። የማራኮ የጦር መሳሪያዎችም እንዳሉ ገልጸናል። እንዲሁም በሰሜን ምዕራባዊ ቀጠና የነበረውን ወይም ደግሞ በቆላማው የ ማዕከላዊ የጎንደር ቀጠና ላይ የነበሩት ወደ ውጊያ ድሎቻችንን የተሳተፉ ክፍለ ጦሮችና ብርጌዶችን ገልጸን አጋውት አቅርበናል። በተጨማሪም ሁለተኛ ቀኑን ባስቆጠረው ዘመቻ አንድነት ዛሬ መጋቢት አስራ አንድ ሁለት ሺ አስራ ሰባት ዓመተ ምሕረት በአማራ ግዛቶች እየተደረጉ የሚገኙ የአንድነትና የነጻነት ተጋድሎዎች በተለይ በጎንደር ግንባር የአማራ ፋኖ አንድነት በጎንደር የመይሳው ኮር ሚሳውካሳ ኮር ሁለተኛ ኮር ማለት ነው። በምዕራባዊ የጎንደር ቀጠና ከንጋቱ አስራ ሁለት ሰዓት ጀምሮ በሶስት ወረዳዎች በሶስት የውጊያ ግንባር ጠላትን በመደምሰስ የአውደ ውጊያ ድሎችን መጎናጸፍ ይችለናል። አለፋ ወረዳ ጸደ ማርያም ከተማ ሰፍሮ በነበረ የጠላት ኃይል ላይ ከንጋቱ አስራ ሁለት ሰዓት ጀምሮ የመደምሰስ ውጊያ የተካሄደ ሲሆን በጠላት ላይ ከአርባ አምስት በላይ የተደመሰሰ እንዲሁም ከሀያ ሁለት በላይ ቆሰልና ከጥቅም ውጭ የሆነ የጠላት ኃይል በቀጠናው ተመዝግቧል። በቀጠናው ወታደራዊ እንቅስቃሴ ተጠናክሮ ይቀጥላል። ውጊያ ግንባር በዚህ ወደ ውጊያ ግንባር የአድዋ ክፍለ ጦር ብርጌዶች ተሳትፈዋል። በቋር ወረዳ እንዲሁም በሙር ከተማና አካባቢ በተደረገ የማጥቃት ኦፕሬሽን በተመሳሳይ አማራ ፋኖ በጎንደር በጎንደር ኮር ሁለተኛ ኮር ማለት ነው። የአድዋ ክፍለ ጦር እና የቋራ ኦሜድላ ክፍለ ጦር እንዲሁም ያጠና ዋስ ጦር ሻለቆችና ብርጌዶችን በማጣመር በጠላት ላይ ሰላሳ ሁለት ጠላት ከሰላሳ ሁለት በላይ የተደመሰ ሲሆን ከሀያ ስምንት በላይ የቆሰለና ከጥቁምጭ የሆነ ተመዝግቧል። በሌላ በኩል መተማና በመተማ ወረዳ አካባቢው ወዲ ገብዞ መካከል ጣሊያን ድልድይ በተባለ ልዩ ቦታ የተደመሰው የመይሳው ኮር አጣና ዋሴ ክፍለ ጦር በወሰደ የድንፈጣ ጥቃት ከሀያ በላይ የተደመሰ ከሰላሳ በላይ ቁስለኛ ሆኗል ማለት ነው። በማዕከላዊ የጎንደር ቀጠና በለሳና ርቪ ጦር አካባቢ መሽጎ በነበረ የጠላት ገዳይ ታጣቂ ላይ የጎንደር ጋሻው ክፍለ ጦር የዳግማዊ ቴዎድሮስ ብርጌድ እና የጎንደር ብርጌድ ሁለት ሻለቆች በወሰዱት ኦፕሬሽን ለጊዜው ቁጥሩ በሙሉ ያልተመዘገበ ጠላት ሙትና ቁስለኛ ሁኗል ማለት ነው። በተመሳሳይ በጎንደር ዝሮ ወረዳ መንዝሮ እና ማክሰኝ ጠዳ መስመር እንዲሁም ብርባክስ አካባቢ ነቃንቆ የነበረው የአማራ ፋኖ አንድነት በጎንደር ጎንደር በጋሻው ክፍለ ጦር፣ ቃኛው ብርጌድ፣ ጎንደር ብርጌድ ታድሮ ፕላን ታድሮ ፕላን ክፍለ ጦር ብርጌዶች እንዲሁም ጥቁር አንበሳ ብርጌድ እና ነብያ ሳሙኖ ብርጌድ በመጣመር በሶስት ቦታዎች ላይ ጠላትን እንቆራርጦ የመምታት ስልት በጠላት ላይ ሰብአዊ፣ ነቁሳዊ እንዲሁም ስነልቦናዊ ጥቃት ማድረስ የተቻለበት ለጊዜው የጠላት የተደመሰውን በውል ማወቅ ያልተቻለበት ሲሆን እንዲሁም ቁስለኛውን ከፍተኛ ምት የተመታበት ግንባር እንደነበር ግን ለማወቅ ይቻላል እና የአማራ ፋኖ አንድነት በጎንደር በጎንደር ቀጠና የዘመቻ አንድነትን አጠናክሮ እየቀጠለ ይገኛል። በአሁኑ ሰዓትም ዐውደ ውጊያ የሚካሄድባቸው ቦታዎች ነው። ወታደራዊ እንቅስቃሴ የተደረጉባቸው ድል እየተገኘባቸው የሚገኙ ቀጠናዎች አሉ። በጠዋቱ ዜና ሪፖርታችን ለመረጃ እናቀርባለን፣ መረጃውን እናስተላልፋለን። መልካም እንደው ለመሆኑ እንግዲህ በርካታ ቁጥር ያለው የመንግስት ኃይል እንደተደመሰሰ ነው እየገለጽክልኝ ያለው። እነዚህን አሃዛዊ ቁጥሮች እንዴት ነው የምታገኟቸው የሚለው የብዙ አድማጅ ተመልካቾች ጥያቄ ነው። ለመሆኑ እነዚህን ቁጥሮች የምታገኙበት ዘዴ አለ? ይህን ያክል ጉዳት ደርሷል፣ ይህን ያክል ተማርኳል። ምርኮ በጃችሁ ሊሆን ይችላል። ሌሎችን እንዴት ነው የምታረጋግጡት የሚለው የብዙ አድማጅ ተመልካቾች ጥያቄ ነው። እንደው በዚህ ጉዳይ የምትለን አለ አብዛኛዎች ስታንዳርዱ የሚሰራበት ከመነሻው ያለውን ኃይልና እና ቁጥር እንዲቆጠር በማድረግ ከውስጥ የጠላት ጋር የተሰለፉ ኃይሎች የውስጥ አርበኞቻችን መረጃ ነው አንዱ የምንወስደው። ሁለተኛው የምንወስደው እየተደመሰሰውንና የተማረከውን በእጅ የቆጠርነውንና እንዲቀበር ያደረግነውን ነው የምንቆጥረው ማለት ነው። በሌላ በኩል ቆስሎ ተይዞ የሚታከመውንና ታክሞ የወጣውን ነው የምንቆጥረው ማለት ነው። እነዚህ መረጃዎች ካጠናከርን በኋላ ነው የምንገልጸው እንጂ በጎንደር በተለይ በተደርጎ ወደ ውጊያ ስፋት መጠን ከዚህ በላይ የሆነ ቁስለኛና ሙት ይኖራል። የመረጃ ጥረት ኖሮብን ቡን ቀረ እንጂ ያለመረጃ የተመዘገበ አንድም አካል የለም ማለት ነው። የዚህ ዘመቻ አንድነት ዋና አላማው ምንድን ነው? በተቆረጠ ቀን ውስጥ ነው ይሄ ዘመቻ የሚደረገው የጊዜ ገደብ አለው፣ ወይስ ደግሞ ለአልተወሰነ ጊዜ የሚደረግ ነው? በዚህ በኩል የተቀመጠ መርሃ ግብር አለ? አላማውስ፣ የዚህ ዘመቻ ዋነኛ አላማ ምንድን ነው? የዚህ ዘመቻ ዋነኛ ዓላማው የፋኖ ኃይል እንደተነጣጠለ አብሮ እንደማይቆም አብሮ እንደማይዋጋው አንድ ላይ ሆኖ በአንድነት በጠላት ላይ እንደማይዋጋ እያደረገ የጠላት የፕሮፓጋንዳ እንቅስቃሴ ነበረ፣ ይታወቃል። እርስ በርሳቸው ይዋጋሉ እንጂ እኔን ይዋጉኛል እያለ እንደማይቀሰቅስ ይታወቃል። ጠላት አንድ ይህን ለመስበር እና አንድነታችን ለማረጋገጥ ነው። በሌላ በኩል አጠቃላይ የተቆረጠ ብቻ ሳይሆን የትኩረታችን አእምሯችን ማንኛውም አካል የፋኖ አባል ሊሆንም ሆነ ያልሆነ ለአንድነት አእምሮን እንዲያዘጋጅ የአንድነት ጥሪ ለማስተላለፍ የአንድነት መድረክ ለመክፈት ምቹ ሁኔታ ለመፍጠር በአንድነት ላይ ሁሉም ሰው እንዲያሰላስል እንዲያስብ ለማድረግ አልፎ ተርፎ ደግሞ ጠላትን ኃይል አቅሙን ለመገምገም የጠላት ኃይል አንዱንን ስንዋጋው ምን አይነት አቅም እንዳለው ለማረጋግጥ በተለይ በወታደራዊነቱ መስክ ከአንድ ቦታ ወደ አንድ ቦታ ኃይል እያንቀሳቀሰ እያንከባለለ ሽፍት እያረገ ነበረ። ከዚህ በፊት አንድ ቦታ ስንዋጋው ወደሌላ ቦታ እያንቀሳቀሰ ይዋጋ የነበረ የጠላት ኃይልና፣ በአሁኑ ሰዓት ግን ቀጠና ስፍተን መስመሮችን ዘግተን በአንድነት ምክንያቱም ደግሞ ወታደራዊ የሀይል ሚዛኑ እንዴት ሊዛባ እንደሚችል የገመገብንበት ሁኔታ እና እንድንገመግብም ታሳቢ አድርገን አላማ አድርገን የገባንበት የዘመቻ አንድነት ነው ማለት ነው። ከቦታ ቦታ በሁሉም አቅጣጫዎች ያሉ የፋኖ መሪዎች እና የዚህ ዘመቻ አስተባባሪዎች የጋራ ወታደራዊ እቅድ አላችሁ ማለት ነው? በምትናበቡበት፣ መረጃዎች የምትለዋወጡበት፣ የመረጃ ስምሪት የምትሰጡበት ምን ማለት ነው? ያው እንግዲህ አንዳንድ አካባቢዎች ከላይ እንዳልከው ውጊያዎች ሲኖሩ፣ ሌላ አካባቢ ውጊያ ሳይኖር በዚህ ጊዜ የመንግስት ኃይሎች ከቦታ ቦታ እየተንቀሳቀሱ በተራ ጥቃት ለመፈጸም ምቹ የሁኔታ ይፈጥርላቸዋል። ውጊያ ያደርጋሉ፣ ፋታም ረፍትም ያገኛሉ። ይሄ ዘመቻ ይህንን ሙሉ በሙሉ ችግሩን የቀረፈ ነው ማለት ይቻላል። አዎ ወታደራዊ ሁኔታውም ሙሉ በሙሉ ችግሩን የቀረፈ ባይሆንም መረጃ በመለዋወጥ በየራሱ በሚከፍተው ተመሳሳይ ሰዓት ወደ ውጊያ በሚከፈትበት ጊዜ ጠላት የሚያደርገውና የሚጨብጠውን ያጣል። ምክንያቱም ለመወሰን እንኳ ፋታ ጊዜ ያስፈልገዋል፣ ለመንቀሳቀስም በቂ መረጃ ያስፈልገዋል። ሁለተኛ አንድ ቦታ ያለ ኃይል የተከማቸው ወደ ሌላው ሊንቀሳቀስ የሚችለው በራሱ በአንጻራዊ ሰላም ሲያገኝ ነውና በሁኔታ ለውጥ ይባላል። በውትድርና የሁኔታ ለውጥ እንደሌለበት ካረጋገጠ ነው ሌላኛው ኃይል እንዲተርፍ የሚንቀሳቀሰው። ስለዚህ በዚህ መሰረት በተግባር ቋንቋ ስናናገራቸው የተግባር ግንኙነት እንዳድረግን ይቆጠራል ነው። በሌላ በኩል ፖለቲካዊ እንድምታው ላይ አንድ አይሆንም ተብሎ ልዩ ልዩ ስብራቶች እንዲ እንዲኖሩና እንዲቀሰቀሱ አንዱ ክፍለ ሀገር በአንዱ ላይ እንዲጠራጠር፣ ሌላኛው አንዱን እንዲገፋው፣ አንዱ ደግሞ በሌላው ላይ ያልተፈለገ እሳቤ እንዲኖር በአገዛዙ የሚሰሩ ፕሮጀክቶች አሉ። እነዚህም ፕሮጀክቶች ተቀባይነት የሌላቸው እና የአማራ ሕዝብ ለፈጸመው መቅፋት እራሱን ለመታደግ በገባበት የለውና ጦርነት ውስጥ ቀዳሚ አጀንዳ ያልሆኑትን ሁሉ ቀዳሚ አጀንዳ አድርጎ ናይሬሽን በመፍጠር ልዩነቶችን በመለጠጥ ጠላት ራሱ አሸንፎ ለመውጣት የሚሰራቸው ፕሮጀክቶች እንዳሉ ይታወቃል። እነዚህን በአንድነት ስንሰለፍ፣ እነዚህን ናይሬሽኖች መሰባበር እና ውድቅ ማድረግ የሚችልበት ሁነት ነው እየተፈጠረ የሚገኘው። ጥሩ ዛሬ ጠቅላይ ሚኒስትሩ በፓርላማ በነበራቸው የመንግስት የስራ አፈጻጸም የስድስት ወራት ሪፖርት ላይ የቀረቡላቸውን ጥያቄ ማብራሪያ ሲሰጡ ብለዋል። ምናልባት በጫካ ስለሆናችሁ መረጃው ላይኖራችሁ ይችላል። ጠቅላይ ሚኒስትሩ ለተነሱላቸው ጥያቄዎች ምላሽ ሲሰጡ፣ ፋኖን በተመለከተ ዓላማ የሌለው ጦርነት ነው የሚያደርጉት፣ አምስትም ስድስት ዓመትም ቢዋጉ አራት ኪሎ መግባት አይችሉም ብለዋል። ይሄ ከአሁን በፊት እንግዲህ አራት ክላሽ እያወዛወዙ ሺ ዓመት ቢጓጉ አራት ኪሎም አይመጡም የሚል ንግግርም የነበረ መሆኑ ይታወቃል። በድጋሚ ይህንን አንጸባርቀዋል። እንደው ለዚህ እንደ ፋኖ ያላችሁ ምላሽ ምንድን ነው? መጀመሪያ አላማ የላቸው የሚባለው፣ ጥርት ያለ አላማ አለን። እንደ ወተት የጠራ እንደ በረዶ የነጣ አላማ አለን። የመትረፍ አላማ ነው። ሌሎች ተጨማሪ አላማዎችም አሉን። ምናልባትም አላማ የሌለው ቢባል እንደነ አብይ አህመድ ተለጣፊ ሆኖ ወደ አጋጣሚና ግርግሩን ተጠቅመው ወደ ስልጣን የመጡ የህዝብ የለውጥ ፍላጎትን ታዝሎ ወደ ቡቡ ገብተው ወደ ቤተ መንግስት ገብተው የመጡት ናቸው። አላማ የላቸውን ሊባሉ የሚችሉ እንጂ ወይም አላማቸውን ባልተፈለገ መንገድ እየተጠቀሙ ነው ተብሎ ሊገለጹ የሚችሉ እነሱ ናቸው። ከዛ ውጭ ግን ፋኖ ወይም ደግሞ የአማራ ትግል አላማ ያለው ነው። ለምሳሌ በአንድ ወቅት እንደዚሁ በፓርላማ ተገኝቶ ግለሰቡ ባድረገው ንግግር ፋኖ ሀገሩ አደጋ ላይ ከወደቀች አትዋጋ ብትብለውም ይዋጋል ብሎ የተናገረ ሰው እንደነበር ይታወሳል። ከራሱ ጋር እየተዋጋን ስለሆነ ግን በሀገራችን ላይ በህዝባችን ላይ ስለመጣ ከራሱ መዋቅር ሰራዊት ጋር እየተዋጋን ስለሆነ ግን አላማ የሌላቸው ብለው በአንድ በኩል በሌላ በኩል ከዚህ በፊት አራት አምስት መሳሪያ የሚያወዛውዙ ብሎ ገልጿል። እና አንድ ሺ ዓመት ቢታገሉ ለነጻነት እንደማንበቃ እሱ ገሎ እንደሚጨርስ እንደሚያሸነፍ ዝቶ ነበር። አንድ ሺ ዓመት ብሎ አሁን ደግሞ ዛሬ አራት አምስት ዓመት ቢዋጉ ብሎ ገልጿል ማለት ነው። እኔ የጤነኛ ሰው አእምሮ ነው ብዬ አላስብም። በአንድ ጉዳይ ላይ የተለያየ ጊዜና ተርም እያስቀመጠ ራሱንም እዛንም አወዛግቦ ለማለፍ የሚሄድበት አቅጣጫ ጤነኝነት የመነጨ ነው ብዬ ባላስብም፣ ቅሉ ግን አራት አምስት አት ያለው ከዚህ በፊት ተበትነዋል፣ እንለቃቅማቸዋለን ብሎ ነበር። ሲዝት ነበረው፣ እናሸንፋለን፣ አስር አምስት ቀን በቂያችን ነው፣ ሶስት ወር በቂያችን ነው፣ ስድስት ወር በቂያችን ነው እያለ ቁጥሩ እንደ ነፍሰ ጡር ቀ ሰልጠን ሲያስቆጥር ነው የነበረው ሊያጠፋ ማጥፋት እንደማይችል በዚህ ንግግሩ መላው የሀገሪቱ ሕዝብ የተረዳ ይመስለኛል። ያልተረዳም መረዳት አለበት። ፋኖ የማይጠፋ ህል መሆኑን ማለት ነው። ይህም ደግሞ ሀገራቸውን ከነካችሁባቸው በማንኛውም ሰዓት ምንም ማድረግ ይችላሉ ብሎ የተነገረው ራሱ አብይ አህመድ በአንድ ወቅት የተነገረ እንደነበር ይታወሳል። ባጭሩ ንጹህ ዓላማ አለን የጠራ አላማ አለን። ብሶት የወለደው አላማ አለን። የህልውና አደጋ ውስጥ መግባታችን ነው በዋናነት ይህን መቀልበስ ደግሞ የሚያስችሉ እንቅስቃሴዎች ስላደረግን ከምንም የተነሳ የትጥቅ ትግል መገዳደርና መመከት የቻለበት ሁኔታ ለገጠመው ስለተዋረዳ ብያለሁ።

ከዛ በፊት ከፋኖን በተመለከተ የተለያዩ ስጋቶችም እንዲሁም ጥርጣሬዎች አሉን የሚሉ እንቅስቃሴዎች አሉ። ለምሳሌ አንዳንዶቹ በአልተፈለገ ኃይል አሰላለፍ በመግባት በድጋሚ የአማራን ሕዝብ መሰረታዊ የፖለቲካ ጥቅሞች፣ ጥያቄዎች አደጋ ላይ ሊጥሉ ይችላሉ የሚል ስጋት አለ። ይህን በተመለከተ የሚነሱ ጉዳዮች አሉ። ይሄ እንደውም አንተ ስለሆንክ ቃለመጠይቅ የሚያደርግልህ ጥሩ ነው። የወልቃይትን ጉዳይ አሳልፋችሁ ለመስጠት ያልሆነ አሰላለፍ ውስጥ ልትገቡ ትችላላችሁ ወይም ደግሞ ትገባላችሁ የሚል ጥርጣሬ ላላቸው ሰዎች ምላሽ ምንድን ነው? መጀመሪያ ህዝባችን አይጠረጥረንም። በወልቃይት ጉዳይ በወልቃይት ጉዳይ ከኛ በለፊት ቀድሞ የሚደርስ አንዳችም አካል እንደሌለ እናውቃለን። ስንደርስ ቆይተናል። ማንኛውም የአማራ ደግሞ ወልቃይት ደግሞ ስናደራጅ መስዋዕትነት ስንከፍል ቤተሰቦቻችን ስናስከፍል ስንፈናቀል ና በዘርፈ ብዙ ችግር ሲደረሰብን ቆይተናል። ከምንታገላቸው ዓላማዎች ደግሞ የወሰንና የማንነት አጀንዳ አጀንዳችን ነው። በማንኛውም ሁኔታም በንቁ በቆቅ ንቃት የምንከታተላቸው ነገሮች ውስጥ አንዱ የማንነትና የወሰን ጉዳዮች ናቸው ከህሉና ጣፈንታችን ያልተነጣጠሉ አጀንዳዎች ስለሆኑ የተሳሰሩ አጀንዳዎች ስለሆኑ መሰል የማነስ ነው የውስን ጥያቄዎችን በጉልን ይዛለን ከዚህ ጋር ተያይዞ ካልተፈለገ ኃይል ጋር አሊያንስ ሊፈጠር ይችላል። ለብረት ሊፈጠር ይችላል ላይፈጠር ይችላል ብሎ የሚል የአማራን ህልውና የምታደግ ቆራጥ የትግል አቅጣጫን ነው እንደ ዋና መታገያ ምንቆጥረው ቅድሚያ የምንሰጠው ይሄ ነው። ከዛ ውጭ ባሉት የወሰንና የማንነት ጉዳይ ከህልውና ጋር የተያያዘ እንጂ የተነጠለ ይ ተነጣጣይ እንዳልሆኑ ተረድተን ነው የደም ዋጋ እየከፈልን ያለ ነው። መልካም በዚህ የጋራ ዘመቻ የጋራ በዚህ የጋራ ዘመቻ ላይ ያሳያችሁትን አንድነት ወደ ፋኖ ተቋማዊ አንድነት መቼ ነው የምታመጡት? ፋኖስ መቼ አንድ መሆን ይችላል? መልክታም የሆኒ የመለስ ያለሁት የአማራ ፋኖ ነስቦ ጎንደር ንስቦ ጎንደር ለአንድነት ውይይት እንዲደረግ ለአስራ አምስት ቀን ያህል አጠቃላይ በተዋረድ ክፍለ ጦሮች ጀምሮ ሮች ክፍለ ጦሮች ሰዎች እንዲሁም ብርጌዶችና ሻለቆች ተስወርዶ አወያይቶ ሰራዊቱን እና ሌሎች ማወቆቻችንን ጨምሮ አወያይቶ በፍጥና አንድ ሊመጣ የሚችልበትን አማራጭ ሀሳቦች አስቀምጠው ቀነገደብ አስቀምጠው በአጭር ጊዜ እንዲፈጸም ከቆራጥ አቋም በመያዝ አንድም ራሳችን አንድ ወጥ አቋም እንድንይዝ የተወያየ ነው። ሁለትም በአጭር ጊዜ የአማራ አንድነት እንዲመጣ እንዲሁም የጎንደር አንድነትም እንዲሁን ቢቻል ቀድሞ እንዲረጋገጥ እየሰራን ነው የምንገኘውና ቁርጠኛ የሆነው እንደ አማራ ፋኖ አንድነት በጎንደር በዚህ ልክ ነው። ሚዲያ እንድንም ብሎ ከመጥራት ስለለ ማንኛውም እርቀት ሄዶ ከመራ

ሁሉንም ነገር ለማብራሪያ መያዝ የተግባር እንቅስቃሴ ማድረግ እና መቻቻልን መወሰን የማያስፈልጉ ጥቃቅን ጉዳዮችን መርሳት መቶ እንደሚያስፈልግ በማመን ወደዚህ ሂደት እየሄድን ነው ያለ ነው። በጣም ጥሩ ተስፋና መነሳሳት ተፈጥሯል። ያው በቀጣይ ቀናት የሚሆነውን ደግሞ አብረን የምናየው ይሆናል። መልካም የአንድነት ዘመቻው በሁለት ቀናት ውስጥ ያስመዘገባቸው የሚገለጹ ድሎች አሉ። ወታደራዊም፣ ፖለቲካዊም፣ እንዲሁም ደግሞ ስነ ልቦናዊ ድሎች ካሉ እሱም ብትነግረን። አዎ በጠላት ሰራዊት ላይ ባለፉት ሁለት ቀናት ያየ ነው። የጠላት ሰራዊት የገመገብ ነው ራሱን ችሎ፣ ከፊሎቹ የምናወጣቸው ሚስጥሮች መሆን የሌለባቸው ናቸው። በጥቅሉ ግን በአንድነት መንቀሳቀስ ከፍተኛ ውጤት እንደሚያመጣ ተረድተናል። በዚህ የዘመቻ አንድነት ያልተሳተፈ የፋኖ አባልም ሆነ አካል ቡድንም ካለ በሙሉ እንዲሳተፍ መደረግ ቢችል አልፎም ደግሞ ህዝባችንን ማነቃነቅቻል ከዚህ በላይ ውጤት በአጭር ጊዜ አግኝተን ቀጠናውን ነጻ ለማውጣት የሚያስችል አቅም እንዳለ እየገመገምንበት ነው ማለት ነው በለጠ መልካም ምናልባት የምታስተላልፈው ጥሪ ወንድም መልእክት ካለ እሱን እድሉን ልስጥህ ከአንድነት ጋር ተያይዞ የሚቀርቡ ሀሳቦችን በበጎ ይዞ ቀርቦ ከመነጋገር የሚመለከተው ቀርቦ እንዲነጋገር የሚያመቻቸውም የሚያነጋገረው የሚያመቻቸው ጋር እንዲነጋገር ሌላው ደግሞ የሚነጋገሩትና የሚመለከታቸው ወደ ጠረጴዛ ዙሪያ መጥተው ቁጭ ብለው እንዲወያዩ ከመገፋፋት በዘለለ አፍራሽ የተለያዩ የቃላት ስንጠቃዎች፣ መገፋፋቶች ከዚህ በፊት የሰዎችን ፕሮፋይል እና ከዚህ በፊት ተናግረውት የነበረውን ወይም ደግሞ የተለያዩ ነገሮችን ስንጥቆችን ቅድም እንዳልኩት በመሰንጠቅ ቃላቶችን በመሰንጠቅ ሁኔታዎችን በመሰንጠቅ ባልተገባ ትንታኔና ውስጥራ ጊዜ በማባከን አንድነቱ ላይ አቃቂር በማውጣት ወንድም ከወንድሙ እንዳይገናኝ፣ እንዳይቀራረብ፣ ትግል እንዳናሸንፍ በአንድነት ከማድረግ ማንኛውም ሰው እንዲቆጠብና፣ ይልቅ በተቃራኒው በጎ ሚና እንድንቀራረብ ተቀራርበን ያጋጠሙ ችግሮች እንኳ ቢኖሩ እንድንፈታ የቆዩ ታሪኮች አንድ የሚያደርጉ እንዲኖሩ ያሉ የአቃቃሩነት ቢኖርም እንኳ ለሕልውና እንደምንታገላው ቀን ቅድሚያ የመኖር የሕልውና ደህንነታችን ከማረጋገጥ አንጻር ትብብር ልናድርግ ይገባል። ቅድሚያ የሚሰጠው ጉዳይ ይህን ማድረግ አለብን። ይህን የአንድነት ጉዳይ፣ ይህን የሕልውና ጉዳይ ካስቀደም ነው። ነገሮች በሙሉ ቀላል ይሆንልናል። ጠላት እናሸንፋለን። ፍላጎቶቻችንም በሂደት ቀሪ ፍላጎቶቻችን እየተስተናገዱ ይሄዳሉ። ብዙ ፍላጎቶች ይንጸባረቃሉ እና በአንዴ ይህ ትግል ደግሞ ጠላት ጋር ተዋግቶ ማሸነፍ የሚችለው ብዙ ፍላጎቶችን ቀድሞ አሳካለው ብሎ በመጣጣር ሳይሆን መጀመሪያ ጠላትን ካሸነፈ በኋላ ነው። ብዙ ፍላጎቶችን ማርካት የሚቻለው ብዙ ጥያቄዎችን ሰው አእምሮ ውስጥ ያልተመለሱ ጥያቄዎች በሙሉ መፍታት የሚቻለው በምቹ ሁኔታ ውስጥ ነው እና ምቹ ሁኔታ የሚፈጠረው ደግሞ እንደዚህ አይነት አምባገነን እና ፋሽስታዊ ቡድን ተገረሰሰ በኋላ እንደሆነ አምነን ተቀራርበን እንድንሰራ በዚህ አጋጣሚ ጥሪ እናስተላልፋለን። መልካም። ፋኖ ዮሐንስ ንጉሶ የአማራ ፋኖ አንድነት በጎንደር ቃል አቀባይ በወቅታዊ ጉዳዮች ላይ ማብራሪያ ስለሰጠን በእጅጉ ነው የማመሰግነው። በአድማ ተመልካቾቻችን ስም መልካም ጊዜ ይሆንልህ። መልካም ጊዜ በለጠ።